አሰላሙ አሌይኩም አረህመቱላህ ወበረካቱ። ውድ ይሳር ፋሚሊ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለን አልሐምዱላ ማንነው ወይ? እኛ ደህና ነን አልሐምዱላ። ጠፍተናል ጠፍተናል ጠፍተናል፣ አለን ለማለት ያክል ነው። ውዶቼ፣ ፍቅሮቼ፣ ማሮቼ ስራ በዝቶ ነው፣ እና ደግሞ በቃ ያው የስራ ብዛት ነው ያጠፋን፣ የስራ ብዛት ነው። ኢንሻላህ እንመጣለን። ጾም እንዴት ይዟችኋል? አመት ባል እንዴት ነው ጉዱ? ጉዱ ሀባይቢ ያብሽሩልኝ። ይኸው እኔም በአመት ባሉ ጥግረራ ልወጣ ነው ላችኋለሁ፣ እየወጣሁ ነው ወደ ጥግረራ እና እንዴት ናችሁልን? ደህና ናችሁ? ሀገር ሰላም ነው ወይ? ከኛ ጋር ሁሉም ሰላም ነው። እንሻላ አንጠፋም አለን ለማለት ያክል ነው። ለማንኛውም መልካም አመት ባል ይሁን ላችሁ። ነገ ደግሞ ጾም ነው። ጾሙ ያረፋን ጾም እንሻላ አላስባምታ ላይ ወፍቀን ደግሞ እኛን ቀጣይ አመት በቤቱ አላህ ያበሽረን ለበይክ ብለን የምንሄድ እሱም ደግሞ ነገሮችን አስተካክሎልን የምንሄድ ሄድ ያድርገን። ኢንሻአላህ በቤቱ እኛንም አላህ ያቆመን፣ አላህ ሀጅና ዑምራ ሳናደርግ ሞታችንን እንዳያቀርብብን ኢንሻአላህ። እና የዛሬ አመት ደግሞ በቤቱ ለበይክ የምንላ ያድርገን፣ ያንን ይወፍቀን ኢንሻአላህ። ሁላችንንም አላህ ይወፍቀን። እና መልካም ያረፋ ጾም ይሁንላችሁ። ነገ የተከበረ ነው። በዚህ ላይ ደስ የሚለው ነገር ሀሙስ ነው። የሐሙስን እና ያረፋ ጾም ደግሞ መቅጠሙ እንዴት ደስ ይላልና! አላህ ካጀሩ ተካፋይ አጥ ያድርገን ሁላችንም ማለት ነው ኢንሻአላህ። እና ነገ በጾም እንገናኝ። ያው እኔም ወደ ጥግረራ እየሄድኩ ነው። እኔ በቃ አልተ ያልተ ሳካልኝም እየሄድኩ ነው ማለት ነው። እና ኢንሻአላህ ለኸይር ነው ሁሉም ነገር ና አብሽሩልኝ። ለማንኛውም ይሁን አሁን መሽቷል። እኔም ለወጣ እየተዘገጃጀሁ ስለሆነ ነው የቀረጽኩላችሁ። ቆይ ማስኪ ፋሚሊዎችን ሰላም ልበላቸው ብዬ ነው የተመቻችም ቀረጻ አይደለም እያደረኩ ያለሁት እና አላህ ስብሃነ ወተዓላ እንግዲህ በቤቱ ለበይ ከምንላለህ ያድርገን። መልካም ጾም ይሁንላችሁ፣ መልካም ጊዜ ይሁንላችሁ። እስከምንገናኝ እወዳችኋለሁ ፋሚሊዎች ሰላም አሌይኩም ወረህመቱላሂ ወበረካቱ።